ኒሳን ሌላ የኤሌክትሪክ መኪና ወደ ገበያ ይዞ መጣ። ይህችኛዋ ደግሞ በአንድ ጊዜ ቻርጅ 600 ኪሎ ሜትር ትጓዛለች። ዋጋዋን ስትሰሙ በእርግጠኝነት ልባችሁ ይደነግጣል። ኒሳን ሊፍ የኢቪ ማርኬት ውድድሩ ተጧጡፏል። ወደ ኤሌክትሪክ ያልተቀየረ መኪና እስከሚጠፋ ድረስ ሁሉም የመኪና ብራንዶች እየተጠመቁ ነው። በእርግጥም በግርግር ተጠቃሚዎቹ እኛ ነን። ምክንያቱም ፉክክሩ ዋጋውን ስለሚያወርዱ ነው የእውነቴን ነው ምላችሁ። የኤሌክትሪክ መኪና ኢንዱስትሪ እንዲህ በአንዴ ይቀየራል ብዬ ገምቼ አላውቅም። በእውነት ፍጥነቱ የሚያስፈራ ነው። ድሮ ድሮ የኤሌክትሪክ መኪና አልዋጥ ያላቸው ሁሉ የገበያው ፍጥነት እንደ ጠጅ እያወራረደላቸው ነው። እስኪ ጥቀሱልኝ። የኤሌክትሪክ ወይስ የነዳጅ የሚባል ነገር የለም ወዳጄ፣ አምልጥ። በተለይ ቢዋይዲ በአምስት ደቂቃ ቻርጅ የሚያደርግ ቻርጀር መስራቱን ከሰማ ቶሎ አምልጥ። አፍን እንዳታበላሽ። ምን ጥቅም ብሮ ምን ጥቅም። ኤሌክትሪክና ነዳጅ በፍጹም የሚወዳደሩ ነገሮች አይደሉም። ሶስተኛው አብዮት ነገሮቹን ሁሉ ቀይሯቸዋል የተከበራችሁ የቻናል ቤተሰቦች የአሁኗ መኪና ኒሳሊፍ ለገበያ በቅታለች ዋጋዋ ደግሞ እጅም በአፍ የሚያስጭን ዋጋ ነው በዚህ መሰረት ኒሳን ምን እንዳሰበ መገመት ግልጽ ነው። በእርግጠኝነት ዝቅተኛ የህብረተሰብ ክፍሎችን አስቦ እየሰራ ነው። ባይሆንም ሳምንት ባልሞላ ጊዜ ውስጥ ሁለት ርካሽ መኪኖችን ለሽያጭ ባላቀረበ ነበር። የሆነ ሆኖ የአሁኗ ደግሞ ከኒሳን ሚክራ ምን ይለያታል? ሬንጇ ስንት ነው? ዋጓስ የሚጠራው ስንት እየተባለ ነው የሚለውም በደንብ አድርጌ ላሳያቸው። ይህች መኪና እንደምትመለከቷት ፉል ኤሌክትሪክ የምትባል ሲሆን ትራንስሚሽኗ አውቶማቲክ ወይም ባለ አንድ ስፒድ አውቶማቲክ ትራንስሚሽን ተገጥሞላታል። ውጫዊ ዳይሜንሽኗን በኢንች ስንመለከት ርዝመቷ 176.4 ኢንች ነው፣ ስፋቷ ደግሞ 70.5 ኢንች ነው ማለት ነው። ዊዛውት ሚረር ወይም ሚረሩን ሳይጨምር መስታወቱን ሳይጨምር ማለት ነው። እርዝመቷ 61 ነጥብ አራት ኢንች ሲሆን ፍሮንት ትራክ ዊድዟ 60 ነጥብ 6 ኢንች ነው ማለት ነው። የተከበራችሁ የቻናል ቤተሰቦች ሌላኛውን የምነግራችሁ ኢንተረር ዳይሜንሽኗን ወይም የመጫን አቅሟንም አንደላይ ጨምር እነግራችኋለሁ። ይህች መኪና አምስት ሰው አንቀባራ መያዝ የምትችል ሲሆን ቶታል ፓሴንጀር ቮሊውሟ 91 ነጥብ 4 ኪው ፊት የሚያክል እንግዲህ ስፋት አላት ማለት ነው። ፍሮንት ሄድ ሩሟ 41 ነጥብ 2 ኢንች ሲሆን ፍሮንት ሌግ ሩሟ ደግሞ 42.1 ኢንች ነው ማለት ነው። ካርጎ ኤሪያዋ ደግሞ ወይም የመጫን አቅሟ 30 ሊትር ሲሆን ላይስትሪንግ ሲስተሟ ሲስተም ራኬንድ ፒኒየን የሚባል ነው ማለት ነው። የተከበራችሁ የመወዳችሁ አክባሪዎቼ፣ የብሬክ ሲስተሟ ደግሞ ሁሉም ዊሎች በዲስክ የሚሰሩ ሲሆን አንቲሎክ ብሬኪንግ ሲስተም የተገጠመላት ናት ማለት ነው ኤቢኤስ የምንለው ጎማ 16 በ6.5 ኢንች ሲሆን የተሰራበት ማቴሪያል ደግሞ ስቲል የሚባል ነው። ይህ አልሙኒየም አይደለም። ሞተሯን ስንመለከት ደግሞ 110 ኪሎ ዋት ኤሲ ሲንክሮነስ ሞተር የተገጠመላት ሲሆን ትራንስሚሽኑ ሲንግል ስፒድ ሪዲዩሰር ተገጥሞለታል ማለት ነው። ሌላ ፍሮንት ዊል ድራይቭ ድራይቭ ትሬን ያላት ይህች መኪና ከመልኳ በተጨማሪ በጣም የሚገራርሙ ሲስተሞች በውስጧ ያካተተች መኪና መሆኗን በደንብ መመስከር ይቻላል። ይህች መኪና የሚገራርሙ ላይቶች የተገጠሙላት ሲሆን የሞተሯን ፐርፎርማንስ ስንመለከት 147 ሆርስ ፓወር አቅም ያለው ወይም ባለ 40 ኪሎዋት አወር ባትሪ ፓክ ያለው መኪና ነው ማለት ነው። በተለያዩ ትሪም ሌብሎች ቀርባለች። ሌላኛው ትሪም ሌብል ደግሞ 214 HP ማመንጨት የሚችል ባለ 62 ነጥብ 0 ኪሎዋት አወር ባትሪ ፓክ ተገጥሞለታል ማለት ነው። ይህ መኪና በጣም በሚገርም ፐርፎርማንስ ነው የመጣው ማለት ነው። ከዜሮ ተነስቶ 100 ኪሎ ሜትር ለመጓዝ ሰባት ነጥብ አራት ሰከንድ ብቻ ይፈጅበታል ማለት ነው። ኒሳን ሚክራ ብዬ ነገርኳችሁ እሷ 8 ሰከንድ ሲፈጅባት ደግሞ ይህ ደግሞ ሰባት ነጥብ አራት ሰከንድ ብቻ ይፈጅበታል ማለት ነው። ፐርፎርማንስ ላይ አሪፍ ነው ሬንጁን ስንመለከት እስከ 600 ኪሎ ሜትር በአንድ ጊዜ መጓዝ የምትችል ሲሆን እንደ የትሪም ሌብሉ የተለያየ ሬንጅ አላት። ይህች መኪና ባለ 8 ኢንች ኢንፎቴመንት ስክሪን የተገጠመላት ሲሆን አፕል ካር ፕሌይ እና አንድሮይድ ካር ፕሌይ የተገጠመላት መሆኗ እንግዲህ ተሰምቷል። ናቪጌሽን፣ የተለያዩ ሲስተሞች ያሏት መኪና ናት። ዋራንቲው ጋር ስንመጣ ሊሚትድ ዋራንቲ የሚባለው 3 ዓመት ወይም 36 ሺህ ማይል ሲሆን ፓወር ትሬን ዋራንቲ የሚባለው ደግሞ 5 ዓመት ወይም 60 ሺህ ማይል ዋራንቲ ድርጅቱ እንደሚሰጥ እየተናገረ ነው። የባትሪ ዋራንቲው ደግሞ ስምንት አመት ይሰጣል ማለት 100 ሺ ማይል አካባቢ ይሰጣል ማለት ነው። በጣም የሚገርም ነው። በተለይ እዚህ ዋራንቲ ላይ ወደ ኢትዮጵያ የሚያስመጡ አስመጪዎች ከነ ዋራንቲውና ከነ ጋራንቲው ቢያመጡልን ምን ትላላችሁ? የተከበራችሁ የቻናል ቤተሰቦች ኒሳን ሊፍ 2025 የወጣላት ዋጋ በአሁኑ ሰዓት ስንት እንደሆነ ነግራቸዋለሁ። ሁላችሁም ይህንን ዜና እንግዲህ ለመስማት ምናፈቃችሁ አይቀርም። ዋጋውን ለመስማት ማለቴ ነው። ከ29280 USD ወይም የአሜሪካን ዶላር እስከ 37330 የአሜሪካን ዶላር እንደምታወጣ እየተነገረ ይገኛል። ከሌሎቹ መኪኖች አንጻር የተወሰነ ቀነስ ማለቱ አልቀረም ነገር ግን ተወዳዳሪ ከሆኑት ከነ ቢዋይዲ ዶልፊን እና ከነ ቢዋይዲ ሴጎል ጋር ሲነጻጸር በጭራሽ የሚገናኝ አይደለም። ቢዋይዲ ሴጎል 12000 የአሜሪካን ዶላር ሲሆን ቢዋይዲ ዶልፊን ደግሞ ከ19000 እስከ 20000 የአሜሪካን ዶላር እየተሸጠ ይገኛል። ከሱ ጋር ካወዳደር ናቸው በጣም ከፍተኛ ዋጋ እየተጠየቀባቸው ነው። ከሬንጃቸውና ከጥራታቸው አንጻር ግን ዋጋቸው ጸዴ የሚባል ነው። ኒሳን አዲስ የኤሌክትሪክ መኪና ለገበያ ቀርቧል። ስሟም ኒሳን ሚክራ ይሰኛል። ይህች መኪና ሙሉ ለሙሉ ኤሌክትሪክ ሆና የመጣችው ለመጀመሪያ ጊዜ ነው። በነዳጁ ዘመን ከነበራት አቋም በጣም በተሻለ ርዝመትና ቁመት ለገበያ ያቀርባለች ኢሮፕ ስታንዳርድ የተባለላትና ዋጓ በኢትዮጵያ ከነ ቢዋይዲ ጋር የሚነጻጸር ስለሆነ በወር ውስጥ አገር ቤት ጠብቋት። የመልኳ ነገር ግን እንደምታዩት ነው። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጎሳኔ ዛሬም ስለ መኪኖች ልናወራ እዚህ ተገናኝተናል። ኒሳን በአዲስ ብራንድ አስደምመናል። ብራንዷ ምን ያክል ኪሎሜትር ትጓዛለች፣ ዋጋዋ ስንት ነው የሚሉትን ሙሉ መረጃ ዛሬ ማስተላለፍላችሁ ነው የሚሆነው። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክእና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። የሀገራችን የመኪና ገዢዎች ማወቅ የሚፈልጉት አንድ ነገር አለ፣ አስተማማኝነት። ምክንያቱም ሁሉም ሰው የገዛውን መኪና አትርፎ መሸጥ ባይችል እንኳን ያወጣውን ገንዘብ በተገለገለበት መኪና መመለስ ይፈልጋል። በእርግጥም ይህ አሰራር ከአፍሪካ ኢኮኖሚ ጋር የተግባባ ይመስላል። ምንም እንኳን የኤሌክትሪክ መኪኖች ሪሴል ቫሌያቸው የወረደ ነው ቢባልም ዋጋቸው ሲቀንስ ግን አይስተዋልም። ይህንንም በቢዋይዲ ሴጉል ማየት ይቻላል። ቢዋይዲ ሴጉል የመጣ ሰሞን አንድ ሚሊዮን 600 ሺህ ብር ሲሸጥ እንደነበረ ሁላችንም እናስታውሳለን። በዓለም አቀፉ መረጃ መሠረት ከዚህ በኋላ ያገለገለ በግማሽ ይሸጣል ብለን ስንጠብቅ የገጠመን ተቃራኒው ነው። መኪናዋ አሁን እየተሸጠ የሚገኘው 3 ሚሊዮን ብር ነው። ልብ በሉ፣ 3 ሚሊዮን ብር። ይህ የኢትዮጵያ የመኪና ገበያ ተአምራዊ ገጽታ ካልሆነ በየትኛውም አገር የሚከሰት ነገር አይደለም። ዛሬ ማስተዋወቃችሁ ብዙ ሰዎች ስለተደመሙባት አንዲት ቀሽቲ መኪና ነው። ቀጣዩዋ የራይድ መኪና ተብሎላታል። የመኪናዋ ብራንድ ኒሳን ይባላል። ቀድሜ ስለ አስተማማኝነት ለምን እንዳነሳው የገባችሁ ይመስለኛል። ኒሳን እንደምታውቁት በኢትዮጵያ ከፍተኛ ባለስልጣናትና ባለሀብቶች የሚነዱት ብራንድ ነው። ኒሳን ፓትሮል፣ ኢንፊኒቲ እና መሰል መኪኖች አስታወሳችሁ አይደል? መኪናዋን ስታዩት የምታሳሳ ልክ እንደ ሴቶች አማላይ ናት። ዳይሜንሽኗም አነስ ያለ ነው። ከቶዮታ ኮሮላ 10% ያክል ያነሰ ነው። ሀገራችን በስፋት ከሚገኙ መኪኖች ሱዙኪ ስዊፍትን ቁርጥ ናት። ከቻላችሁ ወንዶች ይችን መኪና ገዝታችሁ ለሴቶች ይሰጧት። ፈ የሚገርም ስጦታ